እዚህ ላይ የሚያሳይ አሁን ቶታል ፎከሱ ምንድን ነው? መተከል ላይ አይን የጣለ ኃይል ይሄ ቡድን። አሁን ይሄ ቡድን መጨረሻ ላይ ልክ ተደራጀና አንድ ሺህ ወታደር ይዞ የት ገባ? ቋራ ገባ። ልክ አሁን ዘመነ እንደገባው ቋራ ገባ። ቋራ ላይ ከማጋት ይገናኛል። ምስላችሁ አሁንም በጣም የሚገርማችሁ ነገር ያ ጦር ደግሞ አሁንም አለ ቋራ ላይ በዛ ጊዜ የነበረው ታሪክ ይዘ በጣም ራሱን እየደገመ ነው። በዛ ጊዜ አጣና ዋሴ የሚባል ብርጌደ ነበረ። በዛም ዘመን አጣናዋሴ የሚባል ከመንግስቱ ኃይለማርያም ጋር የተዋጋ ቀጥሎ ከወያኔ ጋር የተዋጋ ማለት ነው። ኃይለስላሴ ለምን ወረዱ ብሎ ከመንግስቱ ጋር የተዋጋ ሌተሮን ደግሞ ወያኔን የተዋጋ ኃይል ነበር። ከዚህ ቡድን ጋር ይቀላቀልና ይሄ ሰውዬ ኢትዮጵያን ነጻናውጣ እናወጣ ይላቸው እና ቋራ ላይ አንድ ስብሰባ ላይ ግን ምንድን ነው ዓላማ አሉት? ምንድን ነው ዓላማ ሲሉት እነሱ አጣናዋ ሲ በጣም ኃይለኛ ተዋጊዎች ናቸው። ይሄ አንድ ሺ ሰው የጎጃም ልጆችን ሰብስቦ most of most likely የአገው ልጆችን ተገፍተናል፣ መቼ አማራ ማራን አይገፋውም። ተገፍተናል የሚሉትን ይዞ ነበረ። መጨረሻ ላይ ሲጠይቋቸው አይ እኛ ጎጃምን አገር ልናደርግ ነው አሉ። አባረሯቸው ማለት ነው። ከዛ እሱ እንግዲህ ከሀገር ወጣ በዛ ምክንያት ማለት ነው። የመጨረሻ ከሀገር የወጣው የሀይል እንቅስቃሴ ሁሉ ተንኮል ለመለስ ዜናዊ ቅድም ደብዳቤ ጽፏል፣ አይታቸዋለን። ተገፍተናል አሁን በአሁኑ በብሔር ፖለቲካ ውስጥ ተከተል የራሳችን ክልል ያስፈልገናል ብሎ ነው የጠየቀው። ለዚህም ከወያኔ ያልተናነሰ ስርዓቱን ስንታገል ኖር ይኖር ነው ምናምን ብሎ በስነስርዓት ጽፎ ነበር ለመለስ። በዛ ጊዜ አላቅም እነመለስ ለምን አማራውን እንደማይንቀሳቀሱ እንደሚያደርጋቸው ስለማይችሉት አልሰጡትም። ምንም የሰጡት መሬት የለም። ጎጃም ላይም የሰሩት ፖለቲካ የለም። ያሳኩትም ነገር የለም። ከስሯል። ጥያቄውን ግን ቆይቶ ጠይቆ ቢሆን ኖሮ ወያኔ ጉድ ትሰራል ነበር። ኦኬ። ይሄ ነው ትልቁ ያስፈራው ነገር። እንደ ድሉ ሆኖ አማራው ሲጠቅም፣ አሁን የዘመነና የዚህ የሙሴ ታሪክ በጣም ያመሳስላቸው ነገሮች። ኦኬ በጣም ያመሳስላቸው ነገሮች፣ አንደኛው ሁለቱም የኢትዮጵያ ታጋይ መስለው መንቀሳቀስ ስራ ሰርተዋል። በዛ ጊዜ ያው ትግሉ ኢትዮጵያ ኢትዮጵያ ስለሚሸጥ ማለት ነው። ከዛ በኋላ ግን አላማው መዳረሻው ጎጃምን አገር ማድረግ ነው ባይዘው። ይሄ ሰውዬ ጎጃምን ክልል አይደለም አገር ማድረግ ነው። እና ምን ብሎ ነው የሚጠራው? እስቲ ዘራ ያቆበ ስሙን እስቲ ንገረን። አገሪቷ የሚጠራው ምን ብሎ ነው? ፈለገ ጊዮን ብሎ ነው። እዚ ያላያችሁ ፈለገ ጊዮን የሚል እዚህ መጽሐፉ ላይ አለ። ፈለገ ጊዮን ትዝ የሚላችሁ ከሆነ የጊዮን እንቅስቃሴ ውሃና ክብር አለ ምናምን ሲሉ፣ ምክንያቱም አንድ የማህበረሰብ የሚሰራው በዛ ነው፣ ካልቸር፣ ቋንቋና ኢኮኖሚ ነው። ስለዚህ ሰውየው ጎጃምን ጎጃም ብሎ አይጠራም። ጎጃም ያማራ ብሎ ስለሚያስብ እኛን ለመግፋት ጎጃምን ምን ይለዋል? ጊዮም ብሎ ነው የሚጠራው። ፒውር ሂብሩ ነው ጊዮም፣ እንጂ አማርኛም አይደለም። አማራ አግለን እኛ ጎጃሞች አማራ አይደለንም ብሎ ሁሉ ጽፏል፣ በጣም በሚዘገን መልኩ። ቆይ እሱን ደግሞ አሳያቸዋለሁ። እኛ አማራ አይደለንም ብሎ ነበር ሲናገር። ስለዚህ ምንድን ነው የሚለው? ጎጃምን ፈለገ ጊዮን፣ ኢቨን አካባቢዎቹን ስማቸውን ቆይ እያነበብኩ ልንገራችሁ ምን ምን ሲላቸው እንደነበር ማለት ነው። በጣም በጣም የሚያስግ ሰው ነው። አሁን የምታዩት ነዘመነጋ ያለው ቴስት እሱ ነው። በቃ ስሜቱ በሙሉ ያን ያንን የሚሸት ነው። ምን ብሎ መሰላችሁ ለመለስ ዜናዊ ጻፈውን ያው ቅድም ያሳየዋችሁን ነው። መጨረሻው ላይ መጨረሻውን ላንብብላችሁ ሁለተኛውን ፔጅ ማለት ነው።

አርሚ ደር ስ ዲክቴቶሪያል ፋሽስት ንን ጄኖሳይድ ኖርዘርን ቴሪተሪ በጣም ኮንም የሚገርማችሁ ይህን ለቲፒኤልኤፍ በጣም ሲያሽቃብጥ ምን ይላል? ጀኖሳይድ ተፈጽሟል ትግራይ ላይ እና እሱ ላይ ጀኖሳይድ ሲፈፀም እህል ማቀበል ራሱ አንፈልግም፣ የደርግን ሰራዊት መቀለባችን ራሱ ይቆጨናል፣ ጀኖሳይድ እየፈፀመ ነው ብሎ ፖለቲካው እንዴት እንደሚሰራው ክልል የሚሰጠው መስሎት ማለት ነው። ኦኬ እና በዛ ውስጥ እኛ ተቃራኒ ነበር በት ኦልሶ ቱ ሴንደር ቺልድረን ቱ ፋይት ኢን አሁን እዚህ ጋር ምንድነው የሚለው? የህወሀትን በዛ ጊዜ የነበረው የትህነግ እንቅስቃሴ እንደግፋለን ለህዝብ፣ ለነጻነት የሚታገሉ ነው እና የጎጃ መማሮች ልጆቻቸው እንዲልኩ ተገደዋል። ከዚህ ነጻነትና ሀቀኛ ትግል ጋር ለመዋጋት ሊትራሪ፣ ሰውየው ለህወሀት ነፍሱን እየሸጠ ነው። ቱዴይ ይላል፣ ዛሬ ላይ ይላል። ይሄ ወያኔ ገብታ መለስ ፕሬዚዳንት እንደሆነ ነው፣ ገና ጠቅላይ ሰርሰ ሳይሆን ቱዴይ ዊስ ደግላድ ታይዲንግስ ኦፍ ዘ ኮላፕስ ኦፍ ሚሊታሪ ሬጂም ፖፑሌሽን ኢንሃቢታንትስ ኦፍ ስቲግማታይዝድ ፕሮቪንስ ኦፍ ጎጃም ውድ ላይክ ቱ ፓርቲሲፔት ኢን ዘ ሪኮንስትራክሽን ኦፍ ዘ ዲቨሎፕመንት ኦፍ ዜር ማዘርላንድ እናት ሀገራቸውን ለመመስራት መሳተፍ ይፈልጋሉ ይላል። በጣም የሚገርማችው ኢትዮጵያ በፌዴራሊዝም ውስጥ ስትገባ ሰው የሚጠይቀው ኮንፌዴሬሽን ነው። አገርነት ነው የሚጠይቀው። ልክ አሁን ዩሮፕ እንደ ሀገራቶች አንድ ላይ እንደሚሆኑት መሬት ኖሯቸው ማለት እና፣ አይ ቲንክ እነመለስ ያልሰጡት ሰውዬ ሰውዬ እንደ ኤርትራ ጎጃምን ሊገነጥል ነው ብለው ይመስለኛል። ዊ መስት ኦል ወርክ ቱጌዘር ቱ ፍሪ ዘ ካንትሪ ፍሮም ዋር ኤንድ ፋሚን ስታርቪንግ ፍሮም ሪያላይዜሽን ኦፍ ሶሻል ፒስ ኢን አወር ሞስት ትራብልድ ፓርት ኦፍ ዘ ወርልድ ዊ አር ኖ ሎንገር ኮንቴንት ስ ን ይል ለአማራ እያሽቃበጠን ኖረናል አይነት ስሜት ያለው ንግግር ነው። እኛ በቃ ከዚህ በኋላ አማራ ስለ መኖር ሳይሆን አማራ ለመሆናችን ይታወቅልን ነው ስሽ ና ኦስፒሲስ ኦፍ ኤ ፒዲአርኤፍ ነው የሚለው። ገና ኢትዮጵያን አልሆነም። ኦኬ ኢንሃቢታንትስ አንድ ፒፖል ኦፍ ተ ዲያስፖራ ኦፍ ጎጃም የጎጃም ዲያስፖራዎች ተ ሪኮግኒሽን እንድ ኢንዶርስመንት ኦፍ ተ ፎሎዊንግ ይህን ጥያቄ ጠይቀዋል ብሎ የጠየቁ ድርጅቶችን ተመልከቶች ስፒከር ኦፍ ተ ሃውስ ኦፍ ዋሽንግተን ዲሲ ሚስተር ሄርማን ኮህን ሀርማን ከሆኑ ሁሉ ከተውታል ባይዘው መለስ ኃይሌ የኢፒልፍ የኤርትራያኖች ኢሳያስ አፈወርቂን እነዚህም ሁሉ ታጋር አድርጎ ነው ደብዳቤ የጻፈው ማለት ነው። ጥያቄው ምንድን ነው? መጨረሻ ላይ አገር አድርጎ ነው ኮንፌዴሬት አድርጎ ደብዳቤ ያልጻፈበት ቦታ የለም። ይ ለብሪቲሽ ፕራይም ሚኒስትር ቶኒ ብሌየር ጽፏል። ለኢሳያስ አፈወርቂ ጽፏል። እና ምንድ እንደሚፈልጉ ላንብብላችሁ። ስቲግማ ጎጃም ፖራይ ፈርስት ኤዲሽን ሰንቱ ሄድ ኦፍ ስቴት መጽሐፍ ነው የጻፈው ህዝቡን ለማታገያ ማለት ነው። ስቴት ኦፍ ኦን ኔሽንስ ኦብጀክቲቭስ ኦፍ ኮረስፖንደንስ ኢንቴንድድ ቱ ኢንትሮዲስ አይደንቲቲ ኦፍ ዲ ሃቢታንት ሲክ ሰፖርት ፎር ፕላንድ ኦሪት ሸንጎ አያችሁ። አገው ሸንጎ የሚለው ድሮ ኦሪት ሸንጎ ነው። ኮንፌደራል ስቴት የሚፈልጉት ሲስተማቸውን ኦሪት ሸንጎ ማድረግ ሀገራቸውን ኮንፌደራል ስቴት ፕሮፌሰር ሙሴ ሪሲቭ ሌትስ ን ሪፕላይ ም ዩኤስ ፕሬዝዳንት ቢል ክሊንትን ብሪትን ፕራይም ሚኒስተር ቶኒ ብሌር አስቡት። ኮሚኒኬት የሚያደርገው ሰውየው ሰማይ አድርሶት ነበር። አላማው ምንድን ነበር ማለት ነው? ጎጃም አገር ማድረግ ካልሆነ ኮንፌዴሬት ማድረግ ነው፣ ፕላን እንደነበረው ማለት ነው። ዊዞልዱ ደስ አንድ ነገር ላሳያችሁ፣ መጨረሻ ኢትዮጵያ ውስጥ በጣም ሀቮክ ተፈጠረ። ምንድነው ኬዎስ ተከሰተ። በቃ ሰው ግራ ገባው። ማለት ጎጃም አማራ ነው እንዴት ነው ጎጃምን የተለየ አድርጎ የመጣሱ ብሎ ብዙ ሰው ተደንግጦ አንድ ጋዜጣ ላይ እንደው ምን ብሎ ተጻፈ በአያሌው ወርቅነህ የሚባል ሰው የጻፈው ዘር ቀውስ ትልቁ ላይ አድርገው ጦቢያ መጽሔት ላይ ምን ብሎ ተጻፈ ማለት ነው። ጎጃምን እንደ ኤርትራ የሚል ከቅርብ ጊዜ ወዲህ በልዩ ልዩ መጽሔቶች እንደሚገለጸው ሲግማ፣ ፈለገ ጊዮን፣ ጎጃም ፎረም በሚል ርዕስ ከዶክተር ሙሴ የተገኝ የተዘጋጀ መጽሐፍ በገበያ ላይ ይውሏል። መጽሐፉን አንድ ወዳጅ እንዳነበበው እያለ በስነስርዓት እዚህ ላይ ያስቀምጣል። እና ዓላማው ምንድነው ጎጃምን እንደ ኤርትራ ማድረግ ነው መገንጠል አገር ማድረግ ይሄ ፕሮጀክትም ይባላል የፕሮጀክቱ ስም ፈለገ ጊዮን ይባላል የዘመነ ካሴ የመጨረሻዋ መደበቂያ የመጨረሻዋ ምሽግ እንግዲህ ከአማራነት ምሽግ ገፍተነው ነው አወጣ ነው በአማራ ተደብቁ ሲጫወት ቀጥሎ ከጎጃም ምሽግ አወጣ ነው የጎጃ አማሮች ገፍተው አወጡት ቀጣዋ ጎጃምን አገር ሀገር እናረጋለን የሚለው ኮንሰፕት ጠፍቷን ፈለገ ጊዮን ብለው የሙሴ የተገኘን የማስቀጠል ነው በጣም የሚገርማችሁ ነገር ይሄ አፕሮች አሁን ሙሴ ተገኝ ያለበት አፕሮች ፈለገ ግዮን የሚለው በውስጥ በውስጥ እየተንቀሳቀሱ መዳረሻቸውን አገር መሆኑ፣ ይሄንን አገር ለመሆን ከወያኔ ጋር መስራት ያስባሉ። አሁን ከወያኔ ጋር አላያንስ ሲፈጠር የተወያዩት ውይይት ይሄንን ይመስላል። አንደኛው መንግስት እንሆናለን የአማራን ፋኖ ትግል ወይም የአማራን ህዝብ መርቼ መንግስት ትሆናለህ። መንግስት ከሆነ የኢትዮጵያ ሪሶርስ ኢስ ሶ ቢግ ሶ አገር መሆን ምናምን አያስመኝም። የኢትዮጵያ ሪሶርስ ትልቅ ነው። ስለዚህ ምንድን ነው ያደረገው ከወያኔዎች ጋር ያለው አግሪመንት። ከዛ አግሪመንት በፊት አንድ ነገር ላስቀምጥላችሁ። ና ወደ አግሪመንታችሁ ይሄዳሉ። አይታችሁ ታውቃላችሁ፣ ጎጃም ያለ ትግል መተከልን ስለመተከል ማውራት ጎጃም ባለ ፋኖ ትግሉ ኃጢያት ነው የሚመስለው። ስልጣን ላይ ያለው ብልጽግና ግን አዲስ አበባን ፊንፊኔ ብሎ ይጠራታል። በመግለጫዎች ላይ መተከል ብሎ መጥራት አይፈለግም። ይህ ብዛ አይደ በጣም የሚያስደነግጥ ነው። እንዴት ነው ጎጠኛው? እንኳን እንዴት መተከል ኔ ነው አይሉም። ለምሳሌ ለወልቃይት ሄደ ከሞትክ ጎጠኛ ሆነ። እንዴት ለራስህ ደጃፍ ላለ የራስ መሬት አንድ ቀን ወጥተህ ልትናገር አትችልም። ይሄ ትልቅ ጥያቄ ነው፣ ሁላችሁም ጭንቅላት መግባት ያለበት ነው። ይሄ ጥያቄ ያልተጠየቀበት ምክንያት እነዘመነ ሰንፈው